በኬፕታውንና በዋሽንግተን መካከል ያለው ግንኙነት ባለፉት ቅርብ ወራት ውስጥ እየሻከረ መምጣቱን ተከትሎ ደቡብ አፍሪካ አዲስ የንግድ አቅርቦት ፖሊሲ እያዘጋጀች መሆኑን አስታወቀች። የሁለቱ ሀገራት ውጥረት አህዱ ተብሎ የተጀመረው ደቡብ አፍሪካ የሩሲያ ወረራን ለማውገዝ ፈቃደኛ አለመሆኗን ተከትሎ እንደሆነ ይነገራል። የሁለቱ ሀገራት ውጥረት በዚህ ብቻ አያበቃም። የጥቅምት ሰባቱ የሐማስና የእስራኤል ጦርነት ከመጀመሩ አንስቶ እስከዛሬ ድረስ ዓለም አቀፍ ወንጀለኞች ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሆ ላይ የእስር ማዘዣ እንዲወጣባቸው በተደጋጋሚ ስትጠይቅ ቆይታለች። በፈረንጆቹ አዲስ ዓመት አካባቢ ወደ ነጩ ቤተ መንግስት ዳግም የገቡት ዶናልድ ትራምፕ ስልጣን ከያዙ አንድ ወር ሳይሞላቸው ደቡብ አፍሪካ አከራካሪ የመሬት ሕግ አውጥታለች በሚል ሀገራቸው የምታደርገውን ድጋፍ እንዲቆም ትዕዛዝ አስተላልፈዋል። ሀገሪቱ ያደረገችውን በደልና ካወጣችው የመሬት ህግ ጋር ተያይዞ ያሉ ሁኔታዎች እስኪጣሩ ድረስ ድጋፉ ተቋርጦ እንደሚቆይ በወቅቱ መናገራቸው ይታወሳል። ይህን ተከትሎ ደቡብ አፍሪካ ከአሜሪካን ጋር የገባችውን ውጥረት ለማርገብ አዲስ የንግድ አቅርቦት እያዘጋጀች እንደሆነ በቃል አቀባዩ አመካኝነት አስታውቃለች። የደቡብ አፍሪካ ፕሬዚዳንት ቃል አቀባይ የሆኑት ቬንሰንት ማግዊኒያ ከሰባት ወራት በኋላ የጊዜ ዘመኑን የሚያበቃው የአፍሪካ የእድገትና እድል ድንጋጌ፣ በምጽሐረ ቃሉ አጓ ተብሎ የሚታወቀው የንግድ መርሃ ግብር ትራምፕ በድጋሚ ሊያራዝሙት እንደሚችሉ ጠቁመዋል። አጓ ከ20 ዓመታት በፊት በአሜሪካን ኮንግረስ የጸደቀ ሀሳብ ሲሆን ይህ የንግድ ድር ስርዓት እንደ አውሮፓያኑ አቆጣጠር ከ2000 እስከ 2008 ድረስ እንዲተገበር ታስቦ የተጀመረ ነበር። የታሰበለት የስምንት ዓመት ጊዜ ሲጠናቀቅ በወቅቱ የአሜሪካን ፕሬዚዳንት የነበሩት ጆርጅ ቡሽ አጓዋ እስከ 2015 እንዲራዘም ፈርመዋል። በማስከተልም እስከ 2025 እንዲራዘም ፕሬዝዳንት ባራክ ኦባማ ፈቅደዋል። በመስከረም 2025 ላይ ክለሳ እንደሚደረግበት በህግ ሰፍሯል። እንደ ኒውዮርክ ታይምስ ዘገባው ሁለት አስርት ዓመታትን ያስቆጠረው አጓ ለ ሰላሳ ሁለት የአፍሪካ ሀገራት ኢኮኖሚያዊ ጠቀሜታ ማስገኘቱን ገልጸዋል። ከ ሰላሳ ሁለት ሀገራት መካከል ደቡብ አፍሪካ እንደምትገኝበትም በዘገባው ተመላክቷል። ደቡብ አፍሪካ ሆነች ሌሎች በአጓ ውስጥ የተካተቱ ሀገራት በሚሊዮን የሚቆጠር ገንዘብ የሚያወጣ ሸቀጦችን ወደ አሜሪካን ገበያ ያለ ቀረጥ ሲያስገቡ ቆይተዋል። የ ሰባ ስምንት ዓመት አዛውንቱ ትራምፕ በደቡብ አፍሪካ መሬት እየነጠቀች እና የተወሰኑ የማህበረሰብ ክፍሎችን እየበደለች ነው ሲሉ ሀገራቸው አፍሪካዊቷ ሀገር ስታደርግ የነበረውን ድጋፍ ማቋረጣቸውን ተከትሎ የራማፎሳ መንግስት ከዋሽንግተን ጋር የገቡትን ውጥረት ለማርገብ አዲስ የንግድ አቅርቦት ፖሊሲ እያዘጋጁ እንደሚገኙ ገልጸዋል። በደቡብ አፍሪካ የቀረበው አዲሱ የንግድ አቅርቦት ፖሊሲ ምናልባትም ትራምፕ አጓን የሚያራዝሙ ከሆነ እንደ መጠባበቂያ ሊያገለግል እንደሚችል ኒውዮርክ ታይምስ ዘግቧል። ሀገራችን ኢትዮጵያ በሰሜኑ የሀገራችን ክፍል ከነበረው ጦርነት ጋር በተያያዘ ከአጓ ስርዓት ውጪ እንደሆነችና ሸቀጦችን ወደ አሜሪካን ከቀረጥ ነጻ መላክ እንዳቆመች ይታወሳል። ምናልባት ዶናልድ ትራምፕ አጓን የሚያስቀጥሉ ከሆነ ኢትዮጵያ ዳግም ወደ ገበያው ይመልሷት ይሆን የሚለው የሚጠበቅ ነው።